ጋር ሳይሆን ሌላ ጋ ያለች ይመስለኛል። እንደኔ ያ እግዚአብሔር ደግሞ የረዳቸውና እነሱ እንደ ገነት እንደ ሙጌታ እንደ ፕሮፌሰር ሙጌታ ትዳራቸው እንደገና እንዲታደስ ምኞቴ ነው ማለት ነው። ምክንያቱም እነዚህ ሰዎች የሶስት ልጆች አባት ነው ሶስት ልጆች ከተማ የማይድን ከሆነ እና ደግሞ ገንዘብ የሆነ ወደ ሰውነት የሚሰራጭ ከሆነ ይቆረጣል ብላለች። እና ሰሞኑ የሰማነው ነገር እኔም ላይ ሊደርስብ ይችል ስለነበረ በሰላም ተገናግነ ጨርሰናል ብላ በኢንስትግራማ ላይ ጣቃያቸው ነበር ማለት ነው። ጋዚ ከሁለት ወር ምናምን በፊት ዛሬ ትናንትና ደግሞ ሳምሶን መጣና ትዳራችን በፊት ውስጥ እኔ ይመስለኛል። አሁን ይሄ ሚዲያ ይመስለኛል የእነሱ ትዳር ወ ልጆች እያሉ ከልጆች ጋር መንከባለል በቂ ነው። ልጆች እያሉ ከልጆች ጋር መንከባለል በቂ ነው። ቴሌቪዥን ተከቶ ስልክ ተይዞ ልጆች እዛ ጋር የተንጫጩ ምን አይነት ነው እንትን የሚለው። ስለዚህ በቂ ነው። በቃ ከልጆች ጋር መንከባለል መጫወት እና እኔ እንደውም አሞራው ማለት ነው አሞራው የሚባለው ኢያሊክ እኔ እንደውም እንትን ሆኑ የሚመጣን ናቸው ብሎ ነበረ። ከዛ እኔ ደግሞ እሱ እንደዚያ ሲሉ የሚያሰብኩ መሰላቸው ሳኔ ማለት በጣም ጨዋለች ነው ያው ሁሉ ስትወስድበት እንኳን አንድ ቀን እቃው ትንሽ ነው ሁሉ እስከ ማለት እንግዲህ የልጇ አምባት እቃው ትንሽ ማለት እስከ ማለት የደረገችው ትናንትና ካልታረቀ እናቴና እሱ ካልታረቁ ብላ እያለች እንጂ ትናንትና እሱ እናቷን እንዴት ሲያዋርድ እንደነበረ እናቷን እንዴት ሲላት እንደነበረ አያነት ሙ ያዩሰዋል አነት ሙ ያዩ ስታደርገው ይህን ምግበላ ምግብ አሰጣት ምናምን እያለ ሲል ነበር ማለት ነው። አንድ ክፍል የሚሰጣት ምናምን ብሎ እንግዲህ ከእናት በላይ

ከዞና ሌሎች ሴቶች ጋር ይሄዳል። አሁን እውነት እውነት ጂጂ እንደዛ እንደምትጠላ ገና እንኳን ፀጥ ቢገኝ እቺ ሴትዮዋ ፀጥ ትላለች? ፀጥ ትላለች? አትልም። አትልም ፀጥ አትልም። አትልም ፀጥ እንዴት ብላ ነው ፀጥ የምትለው? ሴትዮዋ እኮ ጂጂ ናት፣ ጂጂ ናት ሴትዮዋ ፀጥ አትልም። ግን አሁን እከስሻለሁ ስላላት ሌሎችም ሌሎችም በቃ በሷ ላይ እንትን እያሉ ስለሆነ ላይ ይሄን ነው እያሉ ስለሆነ ያንን ብላው ሊደርግ ነበር። ግን በጣም አይከብድም፣ በጣም አይከብድም። በጣም መጥፎ ሴት ስለሆነች ነው እንጂ እንደዛ እንኳን ቢያደርግ ማውጣት የለባትም መቼም ቢሆን የራሷን ምስጢር ነው መሆን የነበረበት። ተረፈ ልጁ አድርጎት እንኳን ቢሆን ማለት ነው። አያረጋግጥ እንደማያደርግ የታወቀ ነው። እንኳን እሱ እቃውን አውጥቶ ለሰው ያቀርቦ ማለት ነው አቀርቦ ለሷ እየተናኮላት ቀርቶ ከአፉ እንኳን ክፉ ቃል ስላልተናገራት ነው እሷ